ምድሪ አይኔ ስር አይኔ ስር እያበጣቸው ቸግሮኛ እንጂ ሌላም ነገር ምንም ነገር የለም። እና ዛሬ ማለት ነው ቲክቶክ ላይ በኮሜንቶች ዘና የምንላለን። እንዴት ገና ደሞ የሚያሳዝኑ ኮሜንቶች አሉ በጣም የሚያሳዝኑ ማለት ነው። በፍርድ ውስጥ እንትን የተነሳ ብዙ አስተያየቶችም አሉ። እነዛን ቪዲዮች አጠረቃቅሜ ከቶክቶክ ላይ ከራሴ ቶክቶክ ላይ ወደ እናንተ አደርሳለሁ ማለት ነው። አስተማሪም አለው፣ ሀቂቃ የሚያሳዝኑም አለው። ምክንያቱም ስንቶቻቸው በሌዲያማ እናቶቻቸውን ያጡ፣ ቤተሰቦቻቸውን ያጡም አሉ። የባሰም አለ። እንደገና ደግሞ ደግሞ የሚያስቅም አለ ማለት ነው። እና ወዳጆች ያው አብረን ዘና እንደምንል ተስፋ አደርጋለሁ። ዳይ ወደ ቲክቶክ ቪዲዮ ያስገባላችኋለሁ ማለት ነው ፏ ዘና እንደምትሉ ተስፋ አደርጋለሁ። ያው በድጋሚ እንግዲህ ኢዶ አለቀ ማለት ነው። ኢዶ አልኮል፣ በነገራችን ላይ ያው ቀዳውን የሚያወጣ ቀዳውን ያወጣል። ሸዋልም አለቀ አለኩላህል አለስፋ ነው። ታላ እንግዲህ አነ ከርሞ ሁን ጊዜ አድርሶን አገራችን ላይ ሆነን ከልጆቻችን ጋር ቀንጭቋን ቀንጭቋን ቀንጭቋን ቀንጭቋን እያልን ጾመንም ኢዱንም እናከብር ያድርገን እላቸዋለሁ። ደይ ወደ ቪዲ አሰላም አለኩም። ድም ሰላም። አሁን ይቺ ማበዷን ታውቃለች? አላውቅም። እንዴት አውቃሉ ነው እንዴት አውቃሉ ካነገራችሁ ንደስ ቆየ እኮ ታበርኩኝ። ያው መጫኛ አታመጭብኝም? እንደ ማሰሪያ ገመድ ወይም ሰንሰለት አታመጭብኝም እንዴ ኢንሻ አላህ ቤስሚላሁ ተዓላ ለእኔ የተመኘሹን ለአንቺ ያርግልሽ። ሸይጣን ተፈታ። ግዴታ እኮ ነው የምታናገሩት ማለት ነው። ሰው ይስትባል ወላሂ እላቸዋለሁ። ግድ ነው የምታናግሩት። ለእኔ የተመኘሹን ለአንቺ ያርግልሽ፣ ወይም አንተ ከሆንክ ላንተ ያርግልክ ማለት ነው። ሀላስ ለእኔ ጥላት የሆነውን አላህ ሱብሃነሁ ወተዓላ ጥላት ይልቀቅበት ቅማል ይልቀቅብሽ ብሏል። ቅዘን ይልቀቅብሽ እንሻላ ቅዘን ቅዘን ታውቂያለሽ? የሮመዳን የሚያጎቶ ንትርማ ባ ልክ ሀታት ይልቀቅባችሁ ማለት ነው። እንሻላ ብስምላ ተዓላ። እናንተ እኮ ማለት ነው በግድ ነው ነገረኛ የምታስብሉት። እንሻላ ላንቺ ያርግልሻል። ያሳብድሽ አንቺ ነው የተመኘሽው፣ ነው ያርግልሽ ውዴ። ወይ በረደኝ እኮ ከምት እኮ ነው አውቃለው። እሺ እሺ፣ ዳኬቴ ልስደስ እንብያው እሺ፣ ምላ እቀፈኝ እስኔ ለዚህ ዲካት ነው። አሰላሙ አለይኩም እንዲሁም ሰላም ባለ ኮሜንት አምትላለች። ሂጂ እህቴ መቸም ማይሞላ እኔና እናቴ ነይ አይነሽልሽ እያለችኝ ነገ ዛሬ ስል ለቀብሯ ሄድኩ። ስድስት ዓመት ናፍቆት ገድለኝ ገባ። በኋላ ይቆጭሻል። ሂጂ ለሐበቤቴ በመጀመሪያ እናትሽን አላህ Subhanahu Wa Ta'ala ጀነት አልፈርዶስ ነው ወፈቃቸው። ያ ረብ እንደው አላህ Subhanahu Wa Ta'ala እንጃ ቤተሰቦቻችን አላ ይጠብቅላችሁ፣ ማለት ነው። ወደች ከባድ ነው። ሳህ እኔ ሞክሬ ነበር። ያው ዝሮ ዝሮ አንዴ አይሳካ ማለት ነው። ያው መንቀሳቀሻ ምናምን ያስፈልጋቸዋል። ቤት ብሰሩ ኮርኒስ አለው፣ አጥር አለ፣ ቀለም አለ፣ ብዙ ነገሮች አሉ። እኔ ደግሞ የጎደሉኝ እነዚህ ሶስት ነገሮች ግን አላሟላሁም በሚለው ነው እንጂ ብገባ ደስ ይለኛል። ደግሞ የለም ስራም ስለሌለ ስራ ፈትቼም ስለቆየው ለዛ ነው ሀባቢ አላህ የሆናችሁ አብሽሩ። እንሻላህ አሰላም አለይኩም፣ እንዲሁም ሰላም። የዛሬ ባለታሪኳ ኧረ እኔም ግራ ገብቶኛል። ማሬ እናት ያሞኛል ና አለችኝ፣ አምና፣ ዛሬ፣ ነገ ትል። አሁን በስልክ በመደወል ደከመኝ፣ ላገኛት አልቻልኩም። ወላሂ ወላሂ እልሻለሁ፣ ብዙ ስህተቶች የተሰሩ አሉ። እንደዚህ ሆኖ እናትና አባታቸውን ቶሎ ቶሎ እያሏቸው ታመው ልዲያማ ላይ አሁን በጸጸት ማለት ነው። እዚህ ሳውዲ አረቢያ ላይ በጸጸት በጣም በጸጸት ከራሳቸው ራሳቸውን ያጡ ሰዎች አሉ ማለት ነው። እናቷን አታ እኔ እኔ እንኳን በቅርብ ማቃቸው ስንት እናታቸውን ያጡ እህት ወንድሞች አሉ ማለት ነው። ወላ ነገ ዛሬ ሲሉ ነገ ዛሬ ሲሉ ሞታቸውን ሰሙ ማለት ነው። እና እህቴ በተቻለሽ አቅም ከቻልሽ ሂጂ፣ ካልቻልሽ ደግሞ ምንም ማድረግ አይቻልም። እንግዲህ ያላ ውሳኔ እስከሆነ ድረስ እናትሽን ባለሽ አጋጣሚ ለማግኘት ሞክሪ። ያ ቀጠር አላህ ነው። ሞት ለማንኛቸውም የማይቀር ነው። ግን አላህ ኸይር ያሰማሽ ከማለት ውጭ የምንም ምንም ነገር አለልሽም። እህቴ፣ አሰላም አለይኩም። እንድም ሰላም እንድች እንዴት ናቸው? ሰላም ናቸው ወይ? ዛሬ የሆነ ነገር አየሁና እዚያ ላይ ስለ ካርጎ ማለት ነው። ማሜ ሲያስታውቃ አየውትና ካርጎ ምልኩ እህቶች ወንድሞቼ፣ እረጋበሉ እረጋብሉ። አሁን ላይ እየተያዘ ነው ማለት ነው። ወላሂ እላችኋለሁ እየተያዘ ነው፣ እየተሰረቀ ነው መንግስት እየወረሰው ነው። ተረጋጉ ማለት ነው። አምስት ወር ስድስት ወር ያልገባ እቃ አለ። ተረጋጉ ማለት ነው። ወዶችዬ እኔ በአምስት ወር የነገባው ነገር ግን ግማሹ እቃ ተወስዷል። ስለዚህ ተረጋጉ። ካርጎ በተለይ በተለይ በተለይ ካርጎ፣ አዲስ እቃ በተለይ ምንም አታስገቡ። እውነቴ ነው። ወላ እላቸዋለሁኝ እኔ እርግጥ እቃ ብዙ አላስገባም፣ ግን በጣም እፈልጋቸዋለሁ ካልኩት እቃዎች ውስጥ አምስት አይነት እቃዎች እንግዲህ በጣም በጣም ድሩር የሚፈልጋቸው ማለት ነው። እነሱ ተወስደዋል ማለት ነው። እና በጣም ከባድ ነው። ካርጓ ሆነ አታድርጉ፣ ይህትና ምክሬ ነው። ወላሂ እውነቴ ነው። ካርጎ አታደርጉ፣ ተረጋጉ ማለት ነው። እየተወረሰው ስለሆነ ተረጋጉ።